ሰላሙ አሌይኩም ወራሕመቱላሂ ወበረካቱ። ነስሪያ ይህብ ተመልካቾች እንዴት ናችሁ? ደህና ናቸው ወይ? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ረመዳን እንዴት ይዛችኋል? ከእኔ ጋር ሁሉ ሰላም ሁሉ መልካም ነው አልሐምዱሊላህ ረብልዓለሚን ተጠፋፍተናል። እንግዲህ ረመዳን ሊያልቅ ሊያልቅ ነው። አላህ በሰላም ጾመው ከተቀባዮቹን አላህ ያድርገን ማለት ነው። አላህ ይቀበለን እንግዲህ ረመዳን ከወጣ ያው አሁን አሁን ትንሽ ሁለት ቀን ምናምን ነው የቀረን፣ ሁለት ቀን ምናምን ነው መሰለኝ የቀረን። ኢንሻአላ አላህ በሰላም ያስጨርሰን ማለት ነው እና እንዴት ናቸው? ደህና ናችሁ? በእያላችሁ በሰላማችሁ በዘት ስለቲ በልልኝ። እንዳው ክርስቲያን ወገኖቼም ሰላም ሰላም ብያለሁ። ይህን ዩቲዩቤ የምትመለከቱ ዩቲዩብ ቻናሌ የምታዩ በእያላችሁ በእያላችሁ ሀገር አላህ ይጠብቃችሁ፣ ክፉ አይንካችሁ። የማደም ቀመሞች በእያላችሁበት እርግጥ ብዙ ነገር ያስፈልገናል። ረመዳን ከወጣ በኋላ ብዙ ነገሮች ያስፈልገናል ማለት በቃ ብዙ የሚያስፈልገን ነገሮች አሉ ማለት ነው። ማሳጅ ራሱ ያስፈልገናል። እዚህ ደክሞናል። ረመዳን ከወጣ በኋላ ኢንሻላ እና እንዴት ናችሁ እላችኋለሁ። ደህና ናችሁ? እኔ ደህና ነኝ አልሐምዱሊላ። ዩቱቤን የቤት የአዲስ የቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋቸው የደወል ምልክቷን ተጫኑ። አንዳንድ ነገር እየለቀኩ እንዲደርሳችሁ ማለት ነው። ላይክ አድርጉ። ኮሜንት ላይ በርቺም ብላችሁ ጻፉልኝ። ሞራን ስጡኝ። አሁን እንሻላ ረመዳን ስለወጣ ሁሌም በራሴ ቪዲዮ ሰራለሁ። ረመዳን በረመዳን ስለማይመቸኝ ነው በራሴ ቪዲዮ ማልሰራ ነበረ ማለት ነው። እንሻላ አላህ ፍቃድ አላህ ፈቅዶ ከፈቀደልኝ ባላ ፈቃድ ሆኖ አገርን ገብቼ በደንብ ሰራለሁ። ሁሌም ነው ነገራችሁ። እንሻላ እየተቀራረበ ነው መግቢያ ማለት ነው። እና ሀገር ቤት ሆኜ የገጠር የናፈቃቸው ነገርም ወንዙ፣ ተራራው፣ ምኑ ማሳያቸዋለሁ። ሰብስክራይብ አድርጉ የደውል ምልክቱ ተጫኑ። መቼም ቢሆን ሀገር ቤት ገብቼ የራሱ ቪዲዮ ስለቅ ሜሴጅ ይደርሳቸዋል ቶሎ እንድታዩት ማለት ነው። እና ረመዳን እንዴት ነበር? እንዴት ነው ያሳልፋችሁ? ረመዳን እስቲ ንገሩኝ። ገና ግን ሁለት ቀን ይቀረዋል። እንዴት ነው ያሳልፋችሁት? በተለይ በመጥበስ ላይ እጃችሁ ተቃጥሏል? እንደኔ እንትን ረመዳን ስጠፍሱ እጃችሁ ተቃጥሏል? በየቦታው የዘይት እንትን ብታዩ ሰውነቴ ቅጥል ተቃጥሎ ተቃጥሎ ይሁት ይሁት። በረመዳን ይሄ ሁሉም በምን በዘይት ጠብጥ ስንጠብስ፣ ሳምቡሳ ስጠብስ፣ ብስኩት ስጠብስ፣ ቺፕስ ስጠብስ፣ በቃ ማል ጠብስ ነገር የለም ማል ሰራ ነገር የለም ወላሂ። እና በቃ በተለይ በረመዳን ምን ያስጠላሻል አብትሉ? መጥበስ መጥበስ ነው የሚያስጠላ። ሁሉ ሰውነቴ ጠባሳ በጠባሳ ነው አሁን ብታዩት ማለት ነው። ብዙም አይታይም እንጂ በዚህ ረመዳን ውስጥ ብቻ ሰውነቴ ጠባሳ በጠባሳ ነው ወላሂ ነው የምላችሁ። ጠፋሳ በጠፋሳ ሲሁ ተጠቆረ። በረመዳን ብቻ የጠቆረው ማለት ነው። ከባድ ነው ብቻ። አልহামዱሊላ አላህ አላህ በሰላም አስጨርሶናል። ሁለት ቀን ነው ያቀረን ኢንሻአላ አላህ ደግሞ ለኛ እንትን ይሰጠናል። ጥሩ ነው አሉ። በተለይ እንደዚህ ረማዳን ላይ ማዳን ቤት ደክመን፣ ረመዳን ቤት ደክመን እንደዚህ እንሰራላቸው ሰርተን ስናበላቸው፣ አሁን በተለይ እነሱ በረማዳን ተኝተው ነው አይደለም? የሚያረፍዱት አስር ሰዓት ወይም የሆነ ሰዓት ነው ገብተው ምን እንደምንሰራ ያዩናል። ጥሩ ከሆኑ ስራም የሚያግዙ አሉ። የኔዎቹ አልሐምዱሊላ ባለፈው ማወድ ይችላለሁ፣ ታግዘኛለች። የሰራሁት ምግብ ጠረጴዛ ላይ እነሱ ነው የሚያስቀምጡት። ሶ ብዙዎቻቸውን ማዳሞቻችሁን አይነሱ በተኙበት፣ ወይም ለፉጡር ነው የሚነሱት ወይም ምን እንደሰራ ሊያዩ ብቻ ነው የሚነሱት ማለት ነው። እና በጣም ያናድደው መጥበስ ያናድ። እኔ ችግሬ ምንድነው በጣም እፈጥናለሁ። በቃ እንጭ ጨንቀኛል ጭንቅ በቃ ጭንቅ ጭንቅ ይለኛል በቃ አለ አይደል በተለይ እንትን ላይ እንደዚህ ረመዳን ላይ ማለት ነው በቃ ሁሉንም ስራ በጊዜ ጨርሼ መቀመጥ ነው የምፈልገው እኔ ደግሞ ምንም ብትሉት ሰዓቱ ቶሎ ይደርሳል ምክንያቱ የምነሳ አርፍ እጄ ነው ያለሁበት አገር ላይ አንድ ሰዓት ነው የምነሳው ዙህር አዛን ካለ በኋላ እነሳለው ብስኩቱን በሳምቡሳውም ከሌለኝ ይጠቀልላለው ምኑ ምኑ ምኑ አይደል በቃ ብቻ ሁሉንም አልሐምዱሊላህ አለማማረር ነው። አልሐምዱሊላህ ወላ ከም አልሐምዱ ሽኩር አልሐምዱሊላህ፣ በድጋሚም አልሐምዱሊላህ። በጣም ደስ ይላል። ረመዳን በእንደዚህ አይነት መልኩ አሳልፈናል። እንሻላ አሁን ሁለት ቀን ምናምን ይቀረናል። ረመዳን ከወጣ በኋላ በስነስርዓት አከታትዬ ቪዲዮ ምስራ ይሆናል። ወላሂ አሁን በጣም ናፍቆኛል። እንደዚህ በተለይ ላይቭ መግባት ላይቭ መግባት አልችልም። ዩቲዩብ ላይ ቲክቶክ ላይ ገባለሁ። ዩቲዩብ ላይ መግባት አልችልም። ለምን? ግዴታ ዩቱብ ላይፍ ከከፈትን በኋላ ዩቱብ ላይፍ ከከፈትን በኋላ እንትን ቁጭ ብለን ከሰው ጋር ኮሜንት ማንበብ በምን ማለት አለ። ግን ቲክቶክ ላይ ከሆነ የሆነ ሰው ቤት ሄዳችሁ ገስት ላይ ከተቀመጣችሁ ምናም ታርጋላችሁ ታደርጋላችሁ፣ የፈለጋችሁበት ቦታ ደርሳችሁ ትመጣላችሁ ምናም፣ እንደዛ ይቻላል። እና እንደዚህ ነው ምላችሁ። እንዴት ናችሁ? በአላ ወላይ ላዚም ረመዳን እንዴት ይዘዋቸዋል? የኔ ውዶች፣ የማዳን ቅመሞች፣ ወላይ በያላችሁበት አላህ ይጠብቃችሁ። አሚን በሉ። የመጨረሻው ረመዳን ነው። አሚን በሉ። ዱባይ ይደርሳል። አላይ ይጠብቃችሁ እርግጠኛ ነኝ እርግጠኛ ነኝ በየቦታው በተለይ እንደኔ ተቃጥላችኋል እንደኔ በየቦታው እንደዚህ ቅጥል ብላችኋል ይሄን ብቻ አልহামዱሊላህ ምንም ማለት አይቻልም አላህ መስጋና ይገባው አልহামዱሊላህ والله አለም አማራር ነው ሁሉንም ነገር ችግር ደሞ የማዳንቀሞ ችግር አለብን እርስ በርሳችን አንብራታተን ይሄ ሁሌም ነው ምሎ በሁሉም ቪዲዮ የማቀላቀለው ነገር ነው የሚጠቅማችሁ ነገር ማለት አሁን የኔ ሰብስክራይብ ብታደረጉን ሼር ብታደረጉልኝ፣ ዩቱቤን ቪዩ እንዲኖረውን እይታ እንዲኖረው ብታደረጉልኝ፣ እናንተ አትጎዱ። በምንም በእድሜያቸው አይቀንስም፣ በውፍረታቸው አይቀንስም፣ በገንዘባቸው አይቀንስም። እንዳው ጥሩ ነው፣ ደግ ማሰብ ጥሩ ነገር ማሰብ ለእኛም ጥሩ ነው ማለት ነው። እንደዛ አይነት ብናስብ፣ ጥሩ ጥሩ ነገር ብናስብ፣ ባይነኝ በጣም ነው ደስ የሚለኝ፣ እንደዛ ብናደርግ ማለት ነው። ሌላ ደግሞ እንግዲህ የማዳን ቀመሞች ብዙዎቻችሁ ረመዳን ከወጣ ብዙ ነገር የምናወራው ነገሮች ይኖሩናል ብዬ ተስፋ አረጋለሁ። ብዙ ነገሮች እናወራለን ኢንሻላ። ዩቱብ ያልከፈታችሁን ክፈቱ ላለው ኢንሻላ። እኔ ደግሞ ረመዳን ከወጣ በኋላ በቃ አረፋ ያልፋል። ከአረፋ በኋላ ለመሄድ ነው ዝግጁ ማድረግ፣ ኢትዮጵያ ሊሄድ ማለት ነው ሁሉ ነገር ኢንሻላ። እዛ ሀገሬ ገብቼ የምሰራውን ነገር ኢንሻላ፣ ሀገር ገብቼ የማዳን ቀመሞችን ምሳሌ መሆን እፈልጋለሁ። የሆነ ባለኝን ነገር ሰርቼ ከፍ ብዬ ትንሽ ለውጥ አምጥቼ ዩቱብ ላይ ሳሳያችሁ። ሞራን አሁን እኛ በተለይ እዚህ አረብ ሀገር ያለን ልጆች ኢትዮጵያ ላይ ከኛ ቀድመው የገቡ ልጆች ዩቱብ ላይ ስናያቸው እኔ አሁን ኢትዮጵያ ገብታ ገብተው ዩቱብ ከፍተው ዩቱብ የሚሰሩ ልጆች ሁሉ ነው ሰብስክራይብ ማድረጋቸውን ለምን ትምህርት ውስጥ ያለው ማርባቸዋለሁ፣ አያቸዋለሁ የሚሰሩትን ስራ። ብዙ ጠንካራ እህቶቻችን አሉ፣ በተለይ የመዳን ቅባቶች ብዙ ሰርተው ኢትዮጵያ ገብተው ኢትዮጵያ ላይ ስራ የሚሰሩ ማለት ነው ብዙ አሉ። ልክ እንደነዛኛዎቹ አላህ ያድርገኝ፣ እኔም ሁላችንም ሀገራችን ያብቃን። ይሻለ በረመዳን ራሱ ሀገሩ የሚገባ ሰው አለ። ማሻአላ ተባረከላ። እና ይሄን ነው ብላችሁ። ወላህ ለዚህ ብሶቴ ለማን ላውራው? ለማን ብቻ። ዩቲዩብ ላይ እንደዚህ እያወራሁት ቢያንስ ይውልኝ፣ እይታ እንዲኖርልኝ ደግሞ ሰብስክራይብ አድርጉልኝ። ለአንድ፣ ሁለት፣ ሶስት ጓደኞቻችሁ ደግሞ ሼር አርጉና፣ እቺ ልጅ ሰብስክራይብ አርጓት፣ የማደንቅ መምናት አገር ቤት ገብታ የምትሰራውን ስራ የምታደረገው ነገር እናያለን ብላችሁ ሰብስክራይብ አድርጉ። አይከፈልበትም እኮ ብሶቴ ለማላወራ እስኪ ንገሮኝ። የእናንተ እንደዚህ መጥቼ ካሜራ ፊት ቁጭ ብዬ ብሶቴን ካላውራ ለማን ነው ማውራ? ሴትዬ ራሴን ራስ ምታት ይዞኛል ካልኳት ፓናዶ ውጠሽ ተኝ ነው ምትለኝ። ፓናዶ ውጠሽ ተኝ፣ መቼም ታውቃላችሁ። መዳን ቤት ያላችሁ ልጆች ኢትዮጵያ ያለ ሰው ነው ማያውቀው። ፓናዶ ውጠሽ ተኝ ነው የሚሉት። እንደዚህ መጥተን እንተነፍሳለን። መብቴ ነው አሁን በስልኬ በስልኬት እየቀራስኩ ተነፍሳለሁ አዳሜ ደሞ በረመዳን ወፍረሻል እንግዲህ ወፍረት መቀነስ አለበሽ አንደኛዋ አኔ ነኝ ረመዳን ሲወጣ ኢንሻአላህ ውፍረት መቀነስማ አለብንም በጣም ወፈርን በረመዳን ይሄ ዘይቱ ነው አመንጣባብ ዘይት ይየበላል ይየበላል ይየበላል ወቻ አልহামዱሊላህ ኢንሻአላህ አላህ ያሰብ ነውን ያሳካልን ነው ምለው ብዙ ነገር የሚያስፈልጉኝ ነገሮች አሉ እዚህ ቤት ውስጥ ማየመቸኝን ጠለበም ስለሆነኩኝ ብዙ እንትን ያስፈልገኛል ሰማ ያስፈልገኛል ማለት ነው። አሁን እንደዚህ በርቀት ሆኜ ሳወራ እንደዚህ እዚህ ጋ የሚደረገው ሰማ ኤርፎን ማለት ነው። እኔ አሁን ብዙም ድምፄ ላትሰሙ ትችላላችሁ። ብዙ ማስተካከል ባክግራውንድ ያስፈልገኛል። እኔ ያለሁበት ቤት ባክግራውንዴ አሁን የሆነ ማገረጃ የሆነ እንትን ነገር ነው እዚህ ከኋላ አድርጌ፣ የኛ ቤት ባክግራውንዳችን ብዙም ግርግዳ ጥሩ አይደለም። እንሻላ ወደ አዲስ ቤት እንሄዳለን። አገር ቤት እስከምገባ ድረስ ራሱ አዲሱ ቤት ላይ ይሰራለሁ፣ እንሻላ እንደዛ ነው እላችኋለሁ። የማደንቀሞት የምትከታተሉኝ ላይክ የምታረጉልኝ ሼር የምታረጉልኝ አላህ ይስጣችሁ፣ አላህ ይጠብቃችሁ። በጣም ነው ማመሰግናችሁ። አላህ ይውደዳችሁ። በያላችሁ በሰላማችሁ ብዙ ዝስት ይበልልኝ። የማደንቀሞች በርቱ፣ እንበርታ። ሁሌም እንደዚህ ሆነን አንቀርም። ቀን ያልፋል፣ ቀን ቀኑ ያልፋል፣ ያልፍልናል። ኢንሻአላህ የጠበቀውን ነገር ይሳካልናል። አላህ አይቸኩልም፣ አላህ አይቸኩልም። ቀስ ብሎ ነው የሚያደርገው ማለት ነው። ለምን አላደረገልኝም ብለን ማማረር የለብንም። ቀስ በቀስ ያደርግልናል ብለን ተስፋ አድርገን መጠበቅ አለብን። በዱዓ በትግስት ትግስተኛ መሆን አለብን እና እንደዛ ነው የምላችሁ። የምር በጣም ነው የሚደክመው። በረመዳን በተለየ ካፈጠረ በኋላ ምናምን ብቻ ታቁት አላችሁ፣ ልነግራችሁ አልችልም። እንዳሁን ብሶቴ ልናገር ነው የመጣሁት። ይህንን ተቃጥይላቸዋለሁ፣ እህታችሁ ይህን እዚህ ጋር ተቃጥዬላቸዋለሁ፣ እህታችሁ በረመዳን ይቺ ጋር ተቃጥላ ተቃይ ብዙ ቦታ ተቃጥዬ አያስታውቅም ያስተውቅም እንጂ አሁን ብዙ ቦታ ያተቃጥያለሁ እንደምታዩት፣ በዘይቱ እየፈነዳ አንዴ ጅቡን የሚባለውን ሳምቡሳ ሳምቡሳ አለ አይደለ፣ ጅቡን ያለበት ሳምቡሳ ስናደርግ ጅቡን ትንሽ ከወጣት በቃ ድምፁ ነው የሚያወጣው። በቃ እንትን ይላል፣ ይረጫ ማለት ነው። ዘይቱ እንዳለ ሰውነት ይላል። አልሐምዱሊላ፣ አልፈነዋል። ሁለት ቀን ነው ቀረ። እኔ በእርግጥ ረመዳን በጣም ነው ደስ የሚለ ሁለት ወር ቢሆን ብዬ ነው የምመኘው። እንግዲህ አንድ ወር ነው ብቻ። አልሐምዱሊላ፣ አልሐምዱሊላ ነው ለሁሌ ሲያቃጥለኝም አልሐምዱሊላህ ነው የምለው። በቃ ከዚህ የበለጠ በሽተኛ በሆንስ ባልሰራስ፣ ማርያም ቤት መጥቼ የምሰራበት ችሎታ ባይኖረኝስ፣ አላህ እጅ ያልሰጠኝ፣ እግር አልሰጠኝ፣ አይን ያልሰጠኝ ቢሆንስ፣ ጆሮ ያልሰጠኝ ቢሆንስ? ይሄ ሁሉ ጤንነት ስለሰጠኝ አልሐምዱሊላህ እላለሁ። እና ይሄን ነው ማስተላለፍ የፈለኩት። እንግዲህ ምን አልቅሽ ያልቅሽ ምንትናይን የእናንተ ብሶት የለ ነገራችሁ ነው የመጣሁት። በጣም ነው የማመሰግናችሁ፣ ማሰግናችሁ ብያላችሁ። በሰላማችሁ ዝምታ ይበልልኝ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ዝስት ይበልልኝ። ሁሌም ወዳችኋለሁ። ማዳን ቅማሞችን ባይ